ሰላም ጤና ይስጥልኝ። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ዳር 6 2018 ዓ ም የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። ፋኖ በጎንደር አርማጮ ና ሰሜን ጎንደር አዳርቃይ ዛሬማ ድል መቀዳጀቱን አስታውቅ። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ አራተኛ ድጃዝማሽ ኮር ና ራስ አሞሮብነ ኮር በአርማጮ ና አዳርቃይ ዛሬማ ባደረጉት አውደውጊያ ድል መቀዳጀታቸውን ገልጸዋል። በዝርዝር ይዘነዋል። በርካታ ቁጥር ያለው የአገዛዙ ሰራዊት ከብልጽግና አገልጋይነት እየወጣ መሆኑ ተሰማ። በአራቱ ማዕዘናት የተሰማረው የጥምር ጦር ኃይል ከአገዛዙ አገልጋይነት በመውጣት ፋኖን እየተቀላቀለ ነው ተብሏል። የዚህንም መረጃ አጠናቅረነዋል፣ ወደ እናንተ እናደርሳለን። የፋሺስቱ አገዛዝ አድማ በተናና ሚሊሻ ጥሪውን ተቀብለው ፋኖን በስፋት እየተቀላቀሉ ነው። ድርጅታዊ ተልእኮን በብቃት መወጣት ተቀዳሚ ተግባሩ መሆኑን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ የ26ኛ ኮር አስታወቅም። በተያያዘ በአማራ ፋኖ ብሔራዊ ኃይል አፋባ የቴዎድሮስ ዝ የ15ኛ ኮር የ66ኛ ክፍለ ጦር ምስረታ ተጠናቋል። የዚህንም መረጃ ወደ እናንተ የምናደርስ ይሆናል። የብልጽግና አገዛዝ ጥምር ጦር በምዕራብ ጎንደርና በሻሽጌ ቀበሌና በቋራ በደላ ቀበሌ በአርሶ አደሮች ላይ ጥቃት ማድረሱ ተሰምቷል። በድጋሚ የጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እነዚህና ሌሎች አባይት መረጃዎችን በዝርዝር እያስደመጥናችሁ አብረናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ ያክብሮ ግብዣችን ነው። ወደ ዝርዝር መረጃው አልፋለሁ። ፋኖ በጎንደር አርማጮና ሰሜን ጎንደር አዳርቃይ ዛሬማ ድል ማድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ አራተኛ ድጃዝ ማሽከወርና ራስ አሞሮ ቡነኮር በአርማጮና አዳርቃይ ዛሬማ ባደረጉት አውደውጊያ ድል መቀዳጀታቸውን አስታውቀዋል። ትናንት ዳር 6 2018 ዓ ም በማዕከላዊ ጎንደር ታች አርማጮ ሙሴ ባንብ በተደረገ የደፈጣ ጥቃት በአገዛዙ ምስለን የአገር መከላከያ ሰራዊት ላይ እርምጃ ተወስዷል። የአማራ ፋኖ ብሔራዊ ለአራተኛ ደጃዝ ማሽኮር ተከዜ ክፍለ ጦርና ረመጡ ደጀን ክፍለ ጦር በጋራ ባደረጉት የደፈጠ ውጊያ ከ10 በላይ ጠላት ኃይልም ተደምስሷል። በሙሴ ባምብ እየገባው የሚሊሻ ጥምር ጦር ኃይል በሩጫ ማምለጡን የአራተኛ ደጃዝ ማሽኮር ተከዜ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ወርቁ ተናግሯል። በተያያዘ የራስ አሞረው ብነ ሶስተኛ ኮር በሰሜ ሰሜን ጎንደር ዞን አዳርቃይና ዛሬማ ጽራይና እንዲሁም አጅሬ ጃኑራ ድል ተቀዳጅቷል። በርካታ የጥምር ጦሩን ኃይል ይዞ የገባው አገዛዙ ከፍተኛ ሽንፈት አስተናግዷል ተብሏል። በአዳርቃይ ዛሬማና እንዲሁም በአርማጭ ረመጡ ደጀን ክፍለ ጦር የወሰደውን እርምጃ ሊነግረን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና ብላይዝ የአራተኛ ደጃዝማች ከወር የረመጡ ደጀን ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር አስፋው አድራጅ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። መልካም፣ በጣም አመሰግናለሁ ጓዶች፣ ወንድሞቼ። ምናልባት እንግዲህ በኔትወርክ ምክንያት በርካታ የተሰሩ ስራዎችን ለሚዲያ እና አይ፣ መልካም ሰሜን አማራ ቀጠና በላይ የተለቀዝ ሶስተኛ ራስ ምራው ኳል በሶስት መራዎችን አውደ ውጊያ እያደረገ ነው የሚገኘው እንግዲህ አዲሸል ግንባር፣ ዳባት ግንባር፣ ዛሬማ ግንባር በሶስቱ ግንባር ነው አውደውጊያችን እያደረገ የሚገኘው። እንግዲህ ጠላት አጠዳለው ብሎ የሌሊት ኦፕሬሽን ሰርቶ የመጣውን ጠላት ደፈጣ በመጣል የአማራ ፋኖ ነው ከፍተኛ ተጋሎ እያደረገ ነው የሚገኘው። አውደውጊያው ወጊ ውስጥ ከዚህ ሰዓት ድረስ አለ ከፍተኛ የጠላት ኪሳራ ጠላት ኪሳራ እንደደረሰበት ነው መረጃዎች ያሉኝ። አውደ ወጊያው ግንባር ላይ ነው ያለሁት እኔ። አጋጣሚ ሆኖ መረጃዎችን ለማጋራት ትንሽ ያው ውጊያ ላይ ስላለውኝ አስቸጋሪ ነው። በጣም በከፍተኛ ሁኔታ ተመጥቶበታልኝ በዚህ ልክ ነው ያለው መረጃ። ከዛ ውጭ ግን የአርሶ አደሮች ቤት በሞርተር የተቃጠለ የአርሶ አደሮች ቤት አለ። ለምዝርዝራቸውን እና አጠቃላይ የተጎዳውን ንብረት ሙሉ በሙሉ በመረጃ ሰንደን ለሚዲያ የምናቀርብ ይሆናልኝ። ለጊዜው ግን የሶስት አርሶ አደሮች ቤት በሞርተር ተቃጥሏል። ከዛ ውጪ አዘርቶች የጤፋ ዘርቶች ተቃጥለዋል። በርካታ በአርሶ አደሩ ላይ በርካታ ጉዳቶችን ማድረስ ችሏል ማለት ነው። እዚህ ልክ ነው ያሉ መረጃ ወንድማለት በርካታ ቁጥር ያለው የአገዛዙ ሰራዊት ከብልጽግና አገልጋይነት እየወጣ መሆኑ ተሰማም። በአራቱ ማዘናት የተሰማራው የጥምር ጦር ኃይል ከአገዛዙ አገልጋይነት በመውጣት ፋኖን እየተቀላቀለ ነው ተብሏል። በደቡብ ወሎ ዞን በደሴ ዙሪያ ወረዳ የአገዛዙ አድማብተናና ሚሊሻ አባላቶች የፋኖን ጥሪ ተቀብለው በስፋት ትግሉን እየተቀላቀሉ ይገኛሉ። ከፋኖ ጥሪ በተጨማሪ የሃይማኖት አባቶችና የአገር ሽማግሌዎች የሚያደረጉላቸውን ጥሪ በመቀበል ፋሽስቱን አገዛዙ እየካዱ ፋኖን በስፋት እየተቀላቀሉ ቀጥለዋል። በዚህም ሰባት የአድማብተናና የሚሊሻ አባላት ከነሙሉ ትጥቃቸው ምኒልክዝ ባላጎ ተወርዋሪ ሻለቃን ተቀላቅለዋል። ይህ በእንዲ እንዳለ፣ የደጋው መብረክ ኮር ከወቄት እስከ ፍላቂት ባለው ቀጠና በርካታ የጠላት ኃይል በመደምሰስ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረክ ኮር አንሻ ክፍለ ጦር በጠላት ላይ በወሰዳቸው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ ተሰርቷል። ከማለዳው አራት ሰዓት ጀምሮ እስከ ምሽቱ አንድ ሰዓት በዘለቀው ለአስጨራሻ ውጊያ ከወቄት እስከ ፍላቂት ቀጠናውን ዘርግቶ ሲለበልቡት መዋላቸውን ነው የተነገረው። የፋሽስቱ ሰራዊት ሙትና ቁስለኛውን በስምንት ፓትሮል ሲያጓጉዝ የዋለ ሲሆን፣ ሶስት ፓትሮል ሙት፣ አምስት ፓትሮል ቁስለኛ ጭነው ሲያመላልሱ ውለዋል ተብሏል። የጠላት ጥምር ጦር ሰራዊት ተብዬው ጣረ ሞቱን አፋጥኖ ሞቱንም በጸጋ ተረክቧል። በሌላ መረጃ መረፋኖ ብሔራዊ ደቡብ አማራ ቀጠና ሳምነው ዛ አጼ ዘረ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር ድልን ተቀናጀም በትናንትና ሁለት በቀን 05/2018 ዓም የአብይ አህመድ አገዛዝ አጼ ዘረ ያዕቆብ አንደኛ ኮር በፈቃዱ በላይ ክፍለ ጦር አናብስቶች አሉበት ወደ ተባለው ቀጠና የጠላት ኃይል ዘልቆ በመግባት ከበባ ለማድረግ ቢሞክርም በክንደ ነበልባሎቹ ሞትና ቁስለኛ ውሏል። በመሆኑም ጠላት በሰፊው ከግዶ መስቀል ከሰዓት ከግራኝ ሙቀጫ እስከ ሀንቁ ባለው ቀጠና ከስድስት ሰዓት በላይ የወሰደ ውጊያ በማድረግ የጡት ቆራጩ ኃይል ሶስት መኪና አስከሬን በመያዝ አይቀጡ ቅጣት በመቀጣት፣ እንዲሁም የበፍቃዱ በላይ ክፍለ ጦር ትግስት የእርሰው ብርጌድ ቀጭን የቀጠና ባደረጉት አውደ ውጊያ በጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። በመሆኑም ያብያ መዳሊ ተላላኪ በአንዳ ወራዳ መከላከያ በዚህ አካባቢ ፋኖን አጠፋለሁ በማለት በዘጠኝ ሬጅመንት በመካናይዝድ የታገዘ ውጊያ ቢያደርግም በሳምኗን አብስቶች ከጠዋቱ 11 ሰዓት እስከ ቀኑ 7 ሰዓት በመደበኛ ውጊያ ሲዋጉ ትለዋል። እንደ ለመደ ሁሉ የማህበረሰቡን ሰብል መሰብሰቢያ ወቅት በመሆኑ አማራን ከምድረ ገጽ እንዲጠፋ ስልጣን ከያዘበት ቀን ጀምሮ በደራ አማራ ያላደረገው ያልሰራው ስራ የለም። ነገር ግን ጀግኖቹ የአማራ እናት የወለደቻቸው በፍቃዱ በላይ ክፍለ ጦር በአስደማሚ ሁኔታ ሙትና ቁስለኛ በማድረግ ድልን ተቀናጅተዋል። አማራ በታሪክ ጀምሮ ያልጨረሰው የትግል ምዕራፍ የለም አባቶቻችን ብዙ ጥበብን ጽናትን አይበገሪነትን አስተምረውና አልፈዋል እኛም የአባቶቻችን ፈለግ ተከትለን በጥበብ በጽናት በአሸናፊነት መንገድ የጀመርነውን የአማራን ህዝብ ከመጥፋት የህልውና አደጋ የማዳንን ሂደት በማይታመን ፍጥነት ወደፊት እየገሰገሰ በጠላት ላይ የበላይነትን በመውሰድ ዳር ለማድረስ ጠንክረን እንሰራለን ሲል የኮሩ ህዝብ ግንኙነት መምሪያ ኃላፊ መረጃውን አድርሶናል ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ልምስራቅ አማራ ቀጠና ምኒልክ እዚህ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅ እያሱ ኮር 23ተኛ ክፍለ ጦር የሻለቃቃኞች በጥምረት የብልጽግና አከርካሪ ተር የበረሃ ላይ ሰብረው ውለዋል። በፓትሮል አራት የመከላከያ አመራሮች ሲንቀሳቀሱ በአራቱም አመራሮች ላይ በተወሰደባቸው እርምጃ ተደምስሰዋል። ሲጓዙበት የነበረው ፓትሮልም እንዳለቆቹ ሁሉ እርምጃ ተወስዶበታል። ህዳር 6 2018 ዓ.ም ከድላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የፋሽስቱ ሰራዊት ላይ ፋኖች በወሰዱት ጠንካራ ኦፕሬሽን ሞትና ቁስለኛ አድርገውታል ተብሏል። ከአራቱ ከፍተኛ አመራሮች በተጨማሪ በርካታ የስርዓቱ ወታደሮች የተሬ እጅ ብርሃት ተደርገዋል። ከተማና ህዝብን ምሽግ አድርጎ ሲማግጥ የነበረው የፋሽስቱ ሰራዊት ጭር ባለው የተሬ በረሃ ተቀጥቅጧል። ራሱን ብልጽግና እያለ የሚጠራው ጨፍጫፊው ስርዓት በአራቱም አቅጣጫ በቆፈረው ምሽጉ እየተቀበረ ይገኛል።

ድርጅታዊ ተልኮን በብቃት መወጣት ተቀዳሚ ተግባሩ መሆኑን የመረፋ ነው ብሔራዊ ኃይል ምዕራብ አማራ ቅጥና ቴዎድሮስ ዕዝ የ206ኛ ኮር አስታወቅ። የመረፋ ነው ብሔራዊ ኃይል ቴዎድሮስ ዕዝ በመልሶ ማደራጀት ከተቋቋሙ አምስት ኮሮች መካከል የሚገኘው 206ኛ ኮር በተቋቋመ አጭር ጊዜ ውስጥ የተሰጠውን ድርጅታዊ ተልኮን በብቃት በመወጣት በደጀን ስናን፣ ሉማሜ፣ ጎዛመን ወረዳዎች ባደረጋቸው ተጋድሎች በርካታ ወታደራዊ ድሎች ያስመዘገበ ሲሆን ከሰባ በላይ የጦር መሳሪያ ጥይት፣ ሁለት ብሬን በመማረክ የጠላት መገልገያ ሁለት ተሽከርካሪዎችን በማጋየት አራት የመቶና የሻለቃ ማዕረግተኛ የጦር አመራሮች፣ ሁለት የፖለቲካ አመራር እንዲሁም በርካታ ሚሊሻ ፖሊስ መደምሰስ መቻሉን ኮሩ ገልጿል። የመልሶ ማደራጀቱን ተግባር አርአያ በመሆን እየተገበረ የሚገኘው የ206ኛ ኮር በስሩ ያሉ ክፍለ ጦሮችና ሻለቆችን ከማደራጀት ጎን ለጎን የጊዜያዊ መንግስት ስርዓትና መዋቅር በፍጥነት እየተከተለ እንደሚገኝም አክሎ ገልጿል። የጋራ አመራርነትና የቡድን ስራን መርህ አድርገው ዝርዝር ተግባራትን በሚፈጽሙ አመራሮች የተደራጀ 206ኛ ኮር የቀጠናውን ትግል ከፍ ለማድረግ የሚያስችል መዋቅር በመዘርጋት ድርጅታዊ ተልእኮን በብቃት መወጣት የኮሩ ተቀዳሚ ተግባር ይሆናል ሲል የቴዎድሮስ ዕዝ 206ኛ ኮር አስታውቋል። ለዚህ ማሳያ የሚሆኑ ተግባራት እየተከወኑ ሲሆን በደጀንና ሉማሜ የተፈጸሙ ጀብዶች ተጠቃሽ ናቸው ሲል ኮሩ አክሎ ገልጿል። በዚሁ በቴዎድሮስ ቀጠና የአደረጃጀቱ ስራ ተጠናክሮ የቀጠለ ሲሆን በአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዝ የ15ኛ ኮር የ66ኛ ክፍለ ጦር ምስረታ ተጠናቋል። በአማራ ፋኖ ብሔራዊ ቴዎድሮስ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮራ ድርጃጀትና የክፍለ ጦር መልሶ ማደራጀትም ይገኙበታል። ክፍለ ጦር በአምስት ውህድ ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦር የሻለቃ አመራሮችና አባላት አረጋግጠዋል። የክፍለ ጦር መልሶ ማደራጀት ስራው በፋኖ ኃይለ ሚካኤል ባየና በ105ኛ ኮራ አመራሮች አስተባባሪነት በስኬት ተጠናቋል። የብልጽግና አገዛዝ ጥምር ጦር በምዕራብ ጎንደር በሻሽጌ ቀበሌና በቋራ በደላ ቀበሌ በአርሶ አደሮች ላይ ጥቃት ማድረሱ ተሰማ። በሻሽጌ ና ቋራ በደላ ከ30 በላይ የሚሆኑ አርሶ አደሮች መሳሪያቸውን ነጥቆ መውሰዱን ከስፍራው የደረሰን መረጃ ያመላክታል። በሻሽጌ ቀበሌ ነዋሪዎች ቤትና ሰብላቸው በአገዛዙ ጥምር ጦር ሰራዊት የተቃጠለ ሲሆን፣ የአርሶ አደሩን ቤት እየከፈተ የቤት እቃዎችን አውጥቶ መንገድ ላይ ማቃጠሉም ተገልጿል። በዚህ መረጃ ላይ ተጨማሪ መረጃ ሊሰጠን የአማራ ፋኖ ብሔራዊ ልሰሜን አማራ ቀጠና የሁለተኛ ሜሰው ካሳኮር ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻሉ አለባቸው በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ ነኝ፣ ሰው ካሳ ሁለተኛ ኮር የቋራ ኦሜላ ክፍለ ጦር ህዝብ ሁኔታ ኃላፊ ነኝ። እንግዲህ እንደሚታወቀው እንግዲህ በቋራና አካባቢ በአጠቃላይ ማለት ነው እንግዲህ የብልጽግና መራሹ መንግስት በተለይ የቋራ ኦሜላ ክፍለ ክንድ መቋቋም ባለመቻሉ እንግዲህ በቋራና አካባቢ በአጠቃላይ በምዕራብ ጎንደር ላይ በማህበረሰቡ ላይ ከፍተኛ የሆነ እግት እያደረሰ መሆኑን እንግዲህ እንዲያው በውጭም በሀገር ውስጥ ሆናሉ አድማስ ተመልካቾቻችን ማድረስ ግድ ስለሆነ ዛሬ እንግዲህ እንደምታውቀው እንግዲህ በተለይ በምዕራብ ጎንደር ከሚገኙ ቀበሌዎች መካከል የመጀመሪያው እንግዲህ በሻሽጌ ቀበሌ አካባቢ እንግዲህ የብርሃኑ ጅላ ወታደር በንጹሃን ዜጎች ላይ እንግዲህ ህግፍን ሲፈጽም መቆየቱ ይታወቃል። እንግዲህ በተለይ እዛ አካባቢ ላይ ሻሽጌ ተብሎ በሚጠራው ቦታ ማለት ነው። በጣም በርካታ የማህበረሰቡነን እቃ እያወጡ መንገድ ላይ እየዘረጉ እያቃጠሉ ያሉበት ሁኔታ ነው ያለው። በጣም የሚያሳፍርና ነውረኛ ተግባር ነው እያከናወነ ያለ። ሌላው እንግዲህ በቋራ ወረዳ ከምትገኘዋ በደል አቀባይ ደግሞ በተመሳሳይ እንግዲህ በተለይ የአርሶ አደሩ መሳራ የጥጃ ብረቱነን በጣም ከሰላሳ ያላነሰ የጦር መሳሪያዎችን የቀማበት ሁኔታ ነው ያለው። መጨረሻ ላይ እንግዲህ ማህበረሰቡ እንዳይባንንበትና የማታለያ ተግባሩን ማሳያ የሆን ዘንድ አይ መሳሪያውን የነጠቅናችሁ ምናልባት ጽንፈኛውን እዚህ አካባቢ ላይ እስከ ስድስት ወር እናጸደዋለን ከስድስት ወር በኋላ መሳሪያችሁ ይመለሳል የሚል የውሸት ማታለያ ተግባር ሲያከናውን ቆይቷል። ስለዚህ በቋራና አካባቢ በተለይ በተለያየ ገጠራማ አካባቢዎች ላይ የፋራ ሚላክ ለጦሩን ክንድ መቋቋም ባለመቻሉ በአልፎ የሚሄደው በንጹሀን ላይ ይሄን ግፍ እየሰራ ነው ያለው። በተመሳሳይ የተከመሩ ክምሮች እንደ አፕሬተር ኤፍ የመሳሰሉትንም እግር መንገዱን እያቃጠለ እየሄደበት ያለ ሁኔታ ነው ያለው። ከዛ ውጭ የጦር መሳራ ነበራችሁ በሚል በርካታዎችንንም እንዲሁ በግፍ እያሰረ ነው ያለው። በዚህ ቀበሌ በተለይ በሽንፋ አካባቢ ላይም እንደዚሁ በተመሳሳይ ከፍተኛ ቁጥር ያለው የአማራ ተወላጅ የሆኑ መሳሪያ አልነበራችሁ ሸጣችሁ በልታችኋል፣ መሳሪያውን ካላመጣችሁ አንለቃችሁም በሚልም እንዲሁ ታፍረው ይተሰቃዩ ይገኛሉ ማለት ነው። በአጠቃላይ እንግዲህ በዚህ አካባቢ የብርሃኑ ጁላ ወታደር ወይም ደግሞ የዙፋን አስጠባቂ በተለይ ደግሞ ይሄ የምንሻ እና ያልማ መታኝ አካላትም ይሄንን መንገድ እየመሩ ፋኖን ፊት ለፊት መቅጠም ባለመቻላቸው የዝንጀሮ ስራ እየሰሩ ሰንብተዋል ማለት ነው። ነገር ግን በመጡበት ተመተው የተመለሱበት ሁኔታ ነው ያለው። ስለዚህ በአጠቃላይ በመጨረሻ እንደው መልእክት ማስተላለፍ የፈለግኩት በተለይ በምዕራብ ጎንደር አጠቃላይ ማለት ነው እንደ አማራም አጠቃላይ ቢቻል ማንኛውም የግል የጦር መሳሪያ ያላችሁ ከአፋኑ ጎን ቁማችሁ ይሄንን ስርዓት ለአንዴና ለመጨረሻ መቅበር የግድ ይለናል። ከዛ ውጭ ግን ቁጭሎ ተቤት ተቀምጦ እያላዘኑ መሳሪያን መነጠቅ ማለት ውርደት ነው። ስለዚህ ጠላት በሄደበት ሁሉ እየገደለና እያሳደድና ንብረት እየቀማና እያቃጠለ ያለው አማራ በመሆናችሁ ነው። ስለዚህ ይሄንን አውቆና ተገንዘቡ ማህበረሰቡ ከምንጊዜውም በላይ ራሱ መጠበቅ ይሄንን ጥላት ማዋረድ ተገቢ ነው የሚሆነው ብዬ አስባለሁ። ስለዚህ በተለይ በተለይ አርሶአደሮች ፋኖን ብቻ ይነካል ብላችሁ የምታስቡ የግል የጦር መሳሪያ ባለቤቶች ከንቱ ቅጀት መሆኑን አውቃችሁ ስለዚህ ይሄ ክልፍልፍ የሆነ ስርዓት ማንኛውንም የአማራ በሄደበት ሁሉ እያሳደደና እየገደለ እየዘረፈ ይሄ ደሞ መሆኑን ተገንዘባችሁ፣ ከምን ጊዜውም በላይ ጣላት ሲመጣ አካባቢው ፈጥኖ ቤተናን ዘግቶ ወደ ጫካ ወጥቶ ብቻ እዛው ላይ ገጥሞ ማርኮ መስደድ ተገቢ ነው የሚል እምነት ነው ያለን። ስለዚህ ደጋግመን ይሄን መልዕክት ታስተላልፈናል። በተለይ ቋራማ አካባቢ ላይ ማህበረሰቡ የግል የጦር መሳሪያውን ይዞ ከቤት መገኘት የለበትም። በዛ ላይ ሲገኝ መሳሪያውን ብቻ ሳይሆን በህይወት ላይም ከፍተኛ የሆነ አዳጋ እየፈጠረ ስለሆነ አውቆና ተገንዝቦ መንቀሳቀስ አለበት የሚል እምነት ያለንን። ከአዝመራ ጋር ተያይዞ የደረሱ ሰብሎችን በተለይ ተሎ መሸከፍ ተገቢ ነው። ምክንያቱም የመጀመሪያው ትልቁ ነገር የአማራን ሕዝብ ከውጊያ ባሻገር በኢኮኖሚ ማድቀቅ አለብኝ፣ ኢኮኖሚውን ካጣ ደግሞ አይታገለኝም ብሎ ስለሚያስብ፣ ይሄ ከንቱ መቀባጠሩ ነው። ነገር ግን የደረሱ ሰብሎችንን በመከወን ከጠላት ራሳችሁን እንትከላከሉ የሚል እምነትን ያለኝ። ለዛሬው እንግዲህ በአጠቃላይ ያለኝ መረጃ ይሄን ይመስላል። አመሰግናለሁ። በድጋሚ የሰላም ጤና ይስጥልኝ። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ ህዳር 6 2018 ዓ ም ለምሽቱ ያዘጋጀንላችሁ ማዋለ ፋኖ ዜና ቤት መረጃዎች የተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።